ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ ከጣና ቴሌቪዥን የከበረ ሰላምታችን ይድረሳችሁ እያልን የጥቅምት 6 ቀን 2018 ዓ.ም ምረት የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ፋኖ ታሪካዊና ስትራቴጂካዊ ከተማን ተቆጣጥሯል። ከባህር ዳር እስከ እንጅባራ ያለው ዋናው የፌዴራል መንገድ ተዘግቶ በዋለበት የተደረገው የፋኖ ተጋድሎ ከፍተኛ ድል የተገኘበት ሲሆን የብልጽግናው ሰራዊትም ከሁለት መቶ የማያንስ የጦር መሳሪያን ለፋኖ አስረክቧል። ከአንድ መቶ ሰባ የማያንስ ሰራዊቱም ከጠቀሞች ሆኖበታል። የሰዓቱ ዜናችን በቀዳሚነት የሚያስደምጣችሁ የድል ዜና ነው። ጨጮሆ ዛሬም የድል ዜና አሰምታናለች። በጨጮ የተሰማው የድል ብሥራት ዜና ምንድን ነው? የግዙፉ ኮር ሶስቱም ዋና አመራሮች ከፊት ሆነው የመሩት ውጊያ ውጤቱ ምን ይመስላል? በዜናችን ዝርዝሩ ይደመጣል። ከወልዲያ እስከ አለማጣ ያለው ቀጠና ምን ይመስላል? የህወሓት ታጣቂዎች ከብልጽግናው ሰራዊት ጋር ትከሻ የሚለካኩበት የአለማጣ ከተማ ዛሬ ያስደመጠችን ጥብቅ መረጃ አለ። የህወሓት ካድሬዎች አለማጣ ላይ ይህን ሁሉ ሲያደርጉ ሌሎች ምን ይሰሩ ነበር የሚል ጥያቄ ያስነሳል። ዜናችን በዝርዝር የሚያቀርብላችሁ ሌላው መረጃ ነው። ሰዓቱን ጠብቆ ይቀርብላችኋል። ጎንደር ላይ የተፈጠረውን የፋኖ አንድነት ሲያስተባብሩ ከነበሩ የኮሚቴ አባላት መካከል አንዱን የፋኖ መሪ አነጋግረነዋል። የሰራዊቱ ስሜት እንዴት ነበር? ይህ የሰላም አንድነት በዘላቂነት እንዲቀጥል ከማን ምን ይጠበቃል? የፋኖ መሪው አጽኖ ሰጥቶ የተናገረበት ዋናው ነጥብ ነው። በዜናችን ተሰሙታላችሁ። አርበኛውም ባንደበቱ ይገልጸዋል። እነዚህንና ሌሎች መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ አዲስ ቅዳም ላይ ታላቅ ወታደራዊ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ አዲስ ቅዳም ከተማን ተቆጣጥሯል። በትጋድሎም ከፍተኛ የመሳሪያ ክምችት ያገኘ ሲሆን ከመቶ በላይ የብልጽግናውን ጥምር ጦር አባላትም እርምጃ መውሰዱን አስታውቋል። የአፋ ባ አጼ ቴዎድሮስ እዝ የሶስተኛ ጎጃም አገው ምድር ክፍለ ጦር ተደጋጋሚ ወታደራዊና ፖለቲካዊ ድል የሚቀዳጅባትን አዲስ ቅዳም ከተማን መቆጣጠሩ ይታወቃል። የክፍለ ጦር ወታደራዊ አዛዥ አርበኛ ኮማንዶ ዴቭ በመራው አውደውጊያ በርካታ ምሽጎ ችን በመሰባበርና የከተማ የጨበጣ ውጊያ በማድረግ ጠላትን በሚገባ መምታት ተችሏል። በዚህ አስደማሚ ውጊያ ከፍተኛ ድል መቀዳጀት ተችሏል ሲል የዙ ቃል አቀባይ ክፍል ገልጿል። የዙ ቃል አቀባይ ክፍል አክሎም ሶስተኛ አገው ምድር ክፍለ ጦር አዲስ ቅዳም ከተማን ሙሉ በሙሉ በመቆጣጠር ጠላትን ድባቅ የመታ ሲሆን የብልጽግናው ሰራዊት የቡድን መሳሪያዎችን ማለትም ዲሽቃ፣ ሞርተር፣ ዙ 23 እንዲሁም ፔምፔ የተጠቀመ ቢሆንም በአርበኛ ኮማንዶ ድብ የሚመሩት የሶስተኛ አገው ምድር ክፍለ ጦር አባላት ግን የጠላትን ከባድ መሳሪያ ሳያስደነግጣቸው ታላቅ ድል ያቀዳጃቸውን ተጋድሎ አድርገዋል ብሏል። በዚህ ተጋድሎም ከመቶ በላይ የብልጽግናው ጽግናው ሰራዊት እርምጃ የተወሰደበት ሲሆን ሁለት ብሬን አንድ ስናይፐርና አንድ መቶ ሰማኒያ ክላሽንኮም መሳሪያን ፋኖ በእጁ አስገብቷል። በፋኖ እጅ ከገቡት አንድ መቶ ሰማኒያ ክላሽንኮም መሳሪያዎች መካከል ሁለቱን የክፍለ ጦር ዋና አዛዥ ኮማንዶ ዴብነው በምርኮ ያመጣቸው ከሞት ከተረፉት የብልጽግናው ጽግናው ሰራዊት አባላት መካከል አምሳ የሚሆኑ ቁስለኛ መሆናቸው ታውቋል። ይህ በእንዲህ እንዳለ የአፋ በአጼ ምኒልክ ዝላስታ ሳምነው ኮር በዋግምራ ብሔረሰብ አስተዳደር ዞን አስ ከተማ በመግባት ታላቅ ድል ተቀዳጅቷል። የኮሩ ሶስት ክፍለ ጦሮች ማለትም አይሉ ከበደ፣ ማረጉ ተማረና ተፈራማሞ ክፍለ ጦሮች ቅንጅት ባደረጉበት በዚህ ተጋድሎ አስ ከተማን በከፊል መቆጣጠር የተቻለ ሲሆን ይዜን አስቀጠናቀረበት ሰዓት ድረስ ውጊያው እንደቀጠለ መሆኑን የደረሰን መረጃ ያመላክታል። የሶስቱ ግዙፍ ክፍለ ጦሮች የቅንጅት ውጊያ የብልጽግናውን ሁለት የሻለቃ መሪዎች ላይ እርምጃ እንደተወሰደባቸው የገለጹት የአካባቢው ነዋሪዎች አንድ የባድን ካድሬና የሚልሻ አዛዥን ጨምሮ ጀምሮ ከ15 በላይ የብልጽግናው ስርዓት ወታደራዊና ፖለቲካዊ የታችኛው መዋቅር አመራሮች እርምጃ ተወስዶባቸዋል። ፋኖ ጨጭ ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዝ 206ኛ ከፍ ያለው ደሴ ኮር በጋይንት አውራጃ ጨጭ ዙሪያ ታላቅ ድል መቀዳጀቱ ተገለጸ። ተጋርሎን አስመልክቶ አስተያየቱን የሰጠው የ206ተኛ ኮር ቃል አቀባይ አርበኛ ጋሻው ግዛት የለጣና ቴሌቪዥን እንዳስታወቀው የኮሩ አመራሮች ለስራ ስምሪት ወስደው ወደ ጨጮ ማቅናታቸውን የሰማው የአገዛዙ ጥምር ጦር በሌሊት አፈና አድርጎ የነበረ ቢሆንም በተሰጠው የአጸፋ ምት ከፍተኛ ኬሳር አስተናግዶ ተመልሷል ብሏል። ጠላት ባቀደው ውጊያ ፋኖ ውጤታማ የሆነ ድል ተቀዳጅቷል ሲል የገለጸው የኮሩ ቃል አቀባይ አርበኛ ጋሻው አክሎም ነፋስ መውጫ ከተማ ማዘዣውን ያደረገው ያገዛዙ ሰራዊት ትናንት ምሽት ከሶስት አቅጣጫ ተነስቶ ወደ ጨጮ መዳን ያለም ያቀና ቢሆንም የ26ኛ ከፍ ያለው ደስ የኮር አመራሮችና እግረኛ የፋኖ ሰራዊት በቆረጣ ገብተው ከፍተኛ ኪሳራ ድርሰውበት በተነውታል ብሏል። በ206ኛ ከፍ ያለው ደሴ የኮር ዋና አዛዥ ኮሎኔል አዲሱ ደባልቄ የኮሩ ምክትል አዛዥ አርበኛ ምስረታው ተፈራ እንዲሁም በዋና ዘመቻ መሪው አርበኛ መላኩ አለልኝ የተመራው ውጊያ ከሰላሳ አራት በላይ የሚሆን የብልጽግናውን ጥምር ጦር ሞትና ቁስለኛ ማድረጉን የአይን ማኞች ለጣና ቴሌቪዥን ተናግረዋል። በሌሊት የጨበጣ ውጊያ ጭምር የተደረገበት የጨጮ ትንቅንቅ ፋኖ በዜሮ መስዋዕትነት የአገዛዙን ሰራዊት ከፍተኛ የሆነ ሰዋዊና ቁሳዊ ኪሳራ ድርሶ ወደ መጣበት እንዲም መለስ አድርጎታል። ሲል የገለጸው ቃል አቀባዩ አርበኛ ጋሻው የጠላት ኃይል የመጣው የፋኖ አመራሮችን ለማፈን ሲሆን የተነሳውም ከጎብጎብ አርብ ገቢያና ነፋስ መውጫ ነበር። ይህ ኃይል ከሶስት አቅጣጫ ተነስቶ ወደ ጨጮቢያ ቀናም በፋኖ ብርቱ ክንድ ተመክቶ ወደ ታች ጋይንት አፈግፍጓል። ሆኖም ፋኖ የጠላትን ሰራዊት ሽሽት እግር በእግር እየተከታተለ እየለቀመው አርፍዷል በማለት የድሉን ስፋትና እና የተጋድሎውን ዝርዝር መረጃ ገልጿል። ከፋኖ ብርቱ ምት የተረፈው የብልጽግና ሰራዊት ታች ጋይንት ከሚገኘው የኮንክሬት ምሽጉ የገባ መሆኑን የገለጸው ቃል አቀባዩ አርበኛ ጋሻው ግዛቴ ፋኖ ጠላት በሸሸበት ጎዳና ተከትሎ ከስፍራው ድረስ በመግባት ከፍተኛ ትንቅንቅ ማድረጉን አስታውቋል። አራት ዲሽቃና ሁለት ሞርተሮችን ይዞ የኮሮና አመራሮች ለማፈን በሌሊት ያቀናው የብልጽግናው ሰራዊት በርካታ የነፍስ ወከፍ መሳሪያዎች ከነ ተተኳሾቹ ለፋኖ አስረክቧል። ከጋይንታ አውራጃ አርብ ገበያ ከተማ ቅርብ ርቀት በተለምዶ ክሬቸር የሚባል ስፍራ የሰፈረው የብልጽግናው ሰራዊት የፋኖን የጨበጣ ውጊያ መቋቋም ሲያቅተው የዘፈቀደ የሞርተር ድብደባ ያደረ እንደሆነ የገለጹት ደግሞ የአካባቢው ነዋሪዎች ናቸው። የአካባቢው ነዋሪዎች ለጣና ቴሌቪዥን እንዳስታወቁት በርካታ የመከላከያ የአድማ ብተናና የሜልሽ አባላት ወደ አርብ ገበያ በሰልፍ ሲገቡ ተመልክተናል ብለዋል። ሰባት የመከላከያ ዩኒፎርም የለበሱ አስከሬኖችን ወድቀው ማየታቸውንም ገልጸዋል። ገና ንግግር ሲጀመር ነበር ሰራዊቱ ደስታውን የገለጸው። አርበኛ አበበ መልኬ የአማራ ፋኖ ጎንደር ጠቅላይ ግዛት ዝና ደጃዝማች በላይ ዘለቀ ዝ መሪዎች በመካከላቸው የነበረው ልዩነት ፈተው ወደ ሰላም ሲገቡ በሁሉም ቀጠና የሚንቀሳቀሰው የፋኖ ሰራዊት ደስታውን የገለጸው ገና ንግግሩ ሲጀመር ነው ሲል አርበኛ አበበ መልኬ ተናገረም። የአፋድ ጎንደር ጠቅላይ ግዛት ዝ ከፍተኛ አመራርና የጄኔራል ኃይሌ ዘውባን ተከፍለ ጦር ዋና አዛዡ አርበኛ አበበ መልኬ ከጣና ቴሌቪዥን ጋር በነበረው ቆይታ ጅምሩ ጀምሮ በኮሚቴው ተሳታፊ ስለነበርኩ ሂደቶቹን አውቃቸው ነበር። እርቁ እንደሚፈጸምም ተስፋ ነበረኝ። እውነተኛ ሰላም መስፈኑ የድካማችን ውጤት በመሆኑና የአማራም ሕዝብ በእኛ ልዩነት ብዙ ዋጋ ሲከፍል ስለቆየ አሁን ያንን በሚያስቀር መልኩ ሰላም በማስፈኑ ደስታ ወደር የለውም ብሏል። አርበኛ አበበ የሚመራውን ክፍለ ጦር ጨምሮ በቀጠናው የሚንቀሳቀሰው የሁለቱ እዝ ሰራዊት አባላት የተሰማውን ስሜት ሲገልጽም ገና መሪዎቹ ንግግር ጀመሩ ሲባል ሰራዊቱ የደስታ መግለጫ በሆነው ጥይት እያ ነበር ደስታውን የገለጸው። ይህ የሚያሳይህ የፋኖን አንድነት የማይፈልግ የሰራዊት አባል አለመኖሩን ነው። በዚህ ሰዓት እኛ በምንንቀሳቀስበት ቀጠና ያለው የፋኖ ሰራዊት በከፍተኛ ደስታና የማሸነፍ ስነ ልቦና ተሞልቷል በማለት የአፋድ ጎንደር ጠቅላይ ግዛት ህዝና የአፋ ባደጅ አዝማች በላይ ዝለቀዝ መሪዎቹ አወረዱት ሰላም ለሰራዊቱ የሰጠውን ደስታ ገልጾታል። አሁን የተፈጠረው ሰላምና የወረደው እርቅ ቀጣይነት ኑሮት የአማራን ህዝብ በሚጠብቀው መልኩ የተጠናከረ ትግል ለማድረግ ሁሉም የበኩሉን አውንታዊ ሚና እንዲጫወ አርበኛ አበበ ጥሪ አቅርቧል። በተለይ ሚዲያዎችን በተመለከተ አጽኖ ሰጥቶ ተናግሯል። አመሰግናለሁ። ከጣና ቴሌቪዥን ነው። አርበኛ አበበ መልኬ የአማራ ፋኖ ህዝብ ድርጅት ጎንደር ጠቅላይ ግዛት እዝ ከፍተኛ አመራርና የጀኔራል ኃይሌ ዘውባንት ክፍለ ጦር ዋና አዛዥ፣ እንደምንሰነበት ሰሞኑን ሁለቱ የጎንደር እዞች ሰላም ማውረዳቸውን አስመልክቶ ሰፊ መነጋገሪያ የሆነ ርዕሰ ጉዳይ ነበር። ይህንን የአንድነትና የሰላም እርቅን በተመለከተ አንተን ጨምሮ በአንተ ስር የሚተዳደር የሚመረጡ ሰራዊት ስሜታችሁ ምን ይመስላል አመሰግናለሁ ወንድሜ እንግዲህ ይህ ነገር ያው በጉጉት የምንጠብቀው ጉዳይ ነው እንግዲህ የአማራም ህዝብ የኢትዮጵያም ህዝብ ይህን ነገር በጣም በጉጉት ሲጠብቁት የነበረ ከዚህ በፊትም ሰፊ ስራ ሲሰራበት የነበረ እንግዲህ በውጭም በእናንተም በሌሎችም የአማራ ተቆርቋሪዎችን በኩል በሚሰሩ ሚዲያዎችም ጭምር ይህ ነገር ወደ መሀል እንዲመጣ አንድነት እንዲፈጠር ሰፊ ስራዎች ሲሰሩ ቆይተዋል እና ለእኛ በጣም ትልቅ እንደ ዳግም ነጻነት ወደፊት የምንቆጥረው ጉዳይ ነው እና እንደ ግልም በብዙ መንገዶች በሌ አንድነት ብዙ ነገሮችን ጥረት አድርጃ ያለው ኮሚቴን በመሆን በማስተባበርም በሌሎችም የአንድነት እንዲመጣ ሰፊ ስራ ስንሰራ ቆይተናል። በግሌ በጣም ነው እኔ ደስ ያለኝ እኛም የጣርንበት ጉዳይ በመሆኑ ወንድሞቻችን የመጀመሪያውን ስቴፕ በዚህ ደረጃ እንዲያጠናቀቁት የተነጋገርንበት ጉዳይ ስለሆነ በጣም በግሌ ደስ ብሎኛል። ከዛ ውጭ እንደ ሰራዊትም አጠቃላይ እንደ ቀጠና እንደ ክፍለ ጦርም ትልቅ ደስታ ነው። ይሄ ነገር እንደተሰማ ወንድሞቻችንም ወዲያው ንግግር ጀምረዋል ተብሎ በታሰበበት ወቅት ማታውኑ እንግዲህ በጥይት ተኩስ ልንቆጣጠረው የማንችለውን በጥይት ተኩስ ነው አብዛኛው ሰራዊት ይህን ነገር በደስታ የገለጸው። በደቡባዊ ጎንደር ይህን ስማዳን ይዞ አጠቃላይ ባለንበት በኛ ቀጠና ያለው ክፍለ ጦሩ ሙሉ ሻለቆችና ብሪጌዶች ነው በጥይት ተኩስ ይህን ጉዳይ በደስታ የተቀበሉት። እጅግ በጣም አመሰግናለሁ አርበኛ በመልኬ። እንግዲህ አንተን ጨምሮ ሌሎች ታላላቅ የአማራ ፋኖ አርበኞች ይሄ ሰላም እንዲፈጠር ብዙ እንደደከማችሁ እናውቃለን። ይሄ ደግሞ የመጀመሪያው ምዕራፍ በማለቁ ለጥረታችሁም ለስኬቱም እጅግ አድርገን እናመሰግናለን። ሁሉም ለተግባራዊነቱ በቀናነት መንቀሳቀስ መቻል አለበት። ከዚያ ውጭ በዚህ ትግል ውስጥ አያስፈልጉም የሚባሉት አጋዎች የሉም። ሁሉም እንደሚያስፈልግ ማመን መቻል አለብን። ከዚያ ውጭ መፈራረጆች እና መወቃቀሶች መቆም አለባቸው። በቃ ያለፈው ሂደት አስተማሪ ነው። ያ በቂ ነው። ከዚያ ውጭ ከዛ ተምረን አሁን እንዴት ወደፊት ሀገራችንና የተገፋውን አማራ እንዴት ነፃ እናወጣለን የሚለው ማስቀደም እና ትግሉን ማስቀደም መቻል እንዳለብን ነው የሚሰማኝ። ከዛ በተረፈ የሚመጡትን ተጓዳኝ ለአንድነት ጸር የሆኑ ጉዳዮችን ወደ ጎን ትቶ ለአንድነት ብቻ ሊያበቁን የሚችሉትን ጉዳዮች እየመረጥን፣ እነሱን ወደ መሀል እያመጣን እየተወያየን፣ ቀሪ ነገሮችንም በሰከነ መልኩ በመወያየት እነሱን ተግባራዊ እንዲሆኑም ለጥረቱ መስራት ያለብን ነው ና በአጠቃላይ ለአንድነት እንቅፋት ሆነው የቆዩትን የሚዲያ እንቅስቃሴዎች አሉ። አንደኛውን ወገን በመደገፍ ሌላው ደግሞ አንደኛውን ወገን በመደገፍ በተለይ ሚዲያዎች ላይ እርስ በርስ የሚዲያዎች መፈራረጅ እና አንደኛውን ደግፎ እሱን ከፍ ማድረግ ሌላውን ዝቅ ማድረግ፣ ከመሪዎች ጀምሮ አንዱን ማንኳሰስ አንዱን ከፍ ማድረግ እነዚህ እነዚህ ነገሮች ብዙ ዋጋ ሲያስከፍሉ ቆይተዋል። ስለዚህ እነዚህ ጸር ስለሆኑ አክቲቪስቶች አካባቢም ማህበራዊ ሚዲያ እነዚህ አንቂዎችም ቲክቶከሮችም ጭምር ይህን ነገር ማቆም ለአንድነቱ መዘመር አንድነቱ እንዲሳካ እዛ ላይ ትኩረት አድርገው መስራት ብቻ መኖር አለባቸው ብዬ አስባለሁ። ይሄ ለአንድነቱ ለቀጣይ ስራው ጥሩ መደላድል ይፈጥራል። በቃ አብቅቷል። መሬት ላይ ያለው አንድነትን ይፈልጋል። ህዝቡም አንድነትን ይፈልጋል። አጠቃላይ የኢትዮጵያ ሕዝብ አንድነቱን ይፈልጋል። ከዚህ በኋላ ይህን የማይፈልገው ጠላት ብቻ ነው። ጠላትና እና የጠላት ተላላኪ የሆኑ ካልሆኑ በስተቀር ወንድሙን በመፈረጅ በመጥላት ሚዲያና ሚዲያ ያሉ ወንድሞች በመጠላላት ውጭ ያሉ የገሌ ደጋፊ ነው የነገሌ ደጋፊ ነው የሚለውን በማስቀረት ሁሉም ወደ አንድ የሚመጣበትን ነገርና ለአንድነት የሚዘመርበትን ነገር ብቻ መፍጠር ለዚህ ተግባራዊነቱን መንቀሳቀስ የበለጠ ከዚህ በኋላ ያለውን ነገር አንድነት ያጎለብተዋል የሚል ሀሳብ ነው ያለኝ። ስለዚህ መማር አለብን፣ ከጠላቶቻችን መማር አለ። ጠላቶቻችን ተጣልተው፣ ተተኳኩሰው፣ ተገዳድለው ብዙ ነገሮችን አድርገው ወደ አንድነት የመጡት የብዙ የህዋትንም የሌሎችንም ታሪክ ብናይ ከእነሱ የምንማረው ነገር ብዙ ነገር ተዋውነው ወደ መሀል ትግሉን አምጥተው ነው ለአፍራሽ ተልኳቸው አማራን ሲጨቁኑበት የነበረ። ስለዚህ አሁንም እኛ ከጠላቶቻችን መማር አለብን። ሚዲያውም አንድ ወጥ መሆን አለበት። ከዛ ውጭ አሁን ያለው ሰራዊትም በአንድ መሪ የሚመራ በአንድ ድርጅት የሚመራ መሆን አለበት። ህዝቡም በአንድ አቅጣጫ የሚደግፍ ጦርነቱን ጎን የሚቆም መሆን አለበት። የተለያየ የተበጣጠቀ ነገር አይፈልግም። በዛ ልክ ሚዲያውም ተመሳሳይ መሆን አለበት። መሬት ላይ ያሉትን አርበኞች፣ ታጋዮች፣ ሁሉንም ክፍለ ጦሮች፣ ኮሮች፣ ህዞች እኩል ሽፋን ሊሰጥ የሚችል ሚዲያም መፈጠር አለበት። ከዚህ በፊት ያሉ መታረም አለባቸው ነው ምለው ይርጋ። እጅግ አድርጌ አመሰግናለሁ አርበኛ አበበ መልኬ ስለሰጠ ማብራሪያ እንዲሁም ስለተጋድሏችሁ ከልብ እናመሰግናለን። በእኔ በኩል አንድ የመጨረሻ ጥያቄ ላቅረብልህ። አሁን ካለበት ሁኔታ አንጻር ብዙ እንዳለዚሁ ወንድማለም ሰሞኑን የምስራቅ እዝ የብልጽግናው ምስራቅ እዝ ስምንት መቶ አራተኛ ኮር ወደ እናንተ ቀጠና በስፋት ተንቀሳቅሶ ነበረ ብዙ ጉዳት ለማድረስ አስበው ተንቀሳቅሶ ነገር ግን ብዙ ኪሳራ እንደደረሰበት ሰምተናል። በዚህ ጉዳይ ላይ የእናንተ የሰሞኑ ተጋድሎው ምን ይመስላል? የአፋባ አንደኛው ክፍለ ጦርን በእናንተ በኩል ሽፋን እንደሰጠ ሰምተናልና ይህን በዝርዝር ግለጽልን። አቤ እንግዲህ አንተ እንደገለጽከው ነው። አጠቃላይ እንቅስቃሴውን ያደረገው ከሰዴ ሙጃ ወረዳና ከላይ ጋይንት ክምር ድንጋይ እና ከስማዳ አውጣቶ ያመጣው ወደ አራት መቶ በላይ የሚገመት ኃይልን ያመጣ ከሁለት ሳምንት በፊት የጸረ ሽምቅና ሽምቅ ስልጠናዎችን ሰጥቷል። እኛን አፈና ለመፈጸም የተኩስ እንቅስቃሴዎችንም በዛው ልክ አሰልጥኖ ነው የመጣው። የመጣበትም ከተለመደው የመኪና ያጓጓዝ እና የሌሎች እንቅስቃሴዎች ወጥቶ በሽምቅ ስልቶችን ተጠቅሞ በሌሊት አፈና ለመፈፀም ነው መጥቶ የነበረው። ይህ ኃይል እነ ብርጋዴር ጀነራል ተሾመኝ መሪ የሚመሩት እና ሁለት ኮሎኔሎች የተጨመሩበት ወደ አራት ሻለቃ አዛዦች እና እንዲሁም የሰለጠኑ ዘመቻዎች እና ሻምበል መሪዎች የሚመራው ኃይል ነው የመጣው። ከዚህ ቀደም ያው እናንተም በሚዲያ እንደገለጻችሁት ወደ አራት ጊዜ ሞክሯል። ያው ሙትና ቁስለኛ ሁኖ ነው ያው ሬሳውን ጭኖ ወደ ስማዳ ሂዶ ሲቀብር፣ ሸረፍ ጎዴ በተባለው ላይ ሲቀብር የነበረው። እኛም ይህ መረጃ እንግዲህ አሁን ሰሞኑ ከመጣበት ጊዜ እንደደረሰን ቀጥታኛ የጠበቅ ነው ቦታ ይዘንና ስትራቴጂ ካል ይጠቅማሉ የሚሉትን መሬቶች ይዘን የጠበቅ ነው። ከዛ በላይ ጸረ ማጥቃት ነው። እሱ ሊያጠቃ የነበረውን እኛ ጸረ ማጥቃት ነው ያደረግንበት። በዚህም ሶስት ጊዜ የመፍረስ አደጋ ገጥሞት የመሳሪያ የበላይነትን ጨምሮ ድሽካዎችን በመጨመር ነው እንደገና ሊገጥመን የሞከረው። እንግዲህ በዚህ ላይ አጠቃላይ በያዘበት ቦታዎች ላይ እንግዲህ ባለፈው በኮር በሁለት መቶ ስድስተኛ ኮር የተገለጸው የሙት ቁስለኛ እና የሞተን እንዲሁም የቆሰለ እዛ ላይ ዳታው አለ። በጣም የሚገርመው ግን የሞቱትን የሚያሳዝነው በኢትዮጵያዊነት ክብር እንዳይቀበሩ በየዳገቱ በየሻው ነው ቀብሯቸው። ከአንድ ጉድጓድ አራት ስድስት አምስት ሁለት እያደረገ ነው የቀበራቸው። በሚያሳዝነው በገበሬው ማሳ ላይ ጤፍ የጤፍ ማሳ እና የዳዋጭ ማሳ ላይ ነው የቀብሯቸው። ሄደ የተወሰኑትም በሁለተኛው ቀን ያው እንግዲህ ትናንት ከመውጣቱ በፊት ወደ ጭኖ ወደ ሸረፍ ጎዴ የወሰዳቸው ስማዳ እንኳን ጤና ጣቢያ አላገባቸውም። በጣም የሚገርመው አሁን ዛሬ የሰማነው ምንድን ነው? የሁለቱ አንዱ ዘመቻ አዛዥ እና የሻለቃ አዛዡ እዛው ሸረፍ ጎዴ ቁስለኛ ነበሩ። ዛሬ ትናንት ለዛሬ ሌሊት ያው አርፈዋል። ዲሽካ ሁሉ ሲተኩስ ነው ያደረው። እነሱ በማረፋቸው ከፍተኛ ጉዳት ነው የደረሰበት። መጨረሻ ላይም ከአንድ አካባቢ ተከቦ እንዲቆምና በሌሊት ሾልኮ በስማዳ ነው ተመልሶ በወገዳ ከተማ እንዲገባ የተገደደው ማለት ነው። እንግዲህ ከዚህ አኳያ በአፋባ ያሉ ጉና ክፍለ ጦር በእኛ ቀጠና አጎራባች ነው። ይህ ክፍለ ጦር ሁለት ሻለቆችን በመላክ ያው እገዛ በማድረግ በሸረፍ ጎዴ ላይ ተኩስ እንዲከፍትናል ከጀርባ ጥሩ መተጋገዝ ነበረው ውጊያው ከዚያ ያለው ኃይል እንዳይንቀሳቀስ ቀስፎ በመያዝ ትልቅ እገዛና ትብብር ነው ያደረጉልን ወንድሞቻችን። ለዚህም ያው ትልቅ ክብር አለን። እኛም ከዚህ በፊት አድርገነዋል። በይህን ትብብር አሁንም ጠላት ተጣልተዋል፣ አንድ አይደሉም፣ አይተጋገዙም ብሎ ነው የነበረ። ይህ አስደንጋጭ ሆኖበት ነው ያለ። አሁንም ቀጣይ እቅዶቻችን እንድናወጣና እንድናስተካክል ነው የጠቀመን። ጠላት ልክ በዚህ አሳፋሪ ሁኔታ ነው የገጠመው፣ ግን አቁስ እያለው ደምስሻለው በሚል በ በአማራ ቲቪ እና የድረ ገጾች ላይ እንደገለጸ ወደ አስራ ስድስት ገድያለሁ ብሎ የውሸት ሪፖርት እንዳቀረበ ሰምተናል። እንግዲህ ከእኛ አንድ የተሰዋ እንዳለብን ና አንድ ሁለት ቀላል ቁስለኛ ነው የገጠመን። ከዚያ ውጭ እሱ ቁጥሩ ከሀያ ና ከሰላሳ በላይ ሙትና ቁስለኛ ሁነን ሄደው ይህም እንግዲህ በህዝብ ግንኙነቱ በሁለት መቶ ስድስተኛ ኮር ህዝብ ግንኙነት ተገልጿል። ይርጋ እጅግ አድርጌ አመሰግናለሁ አርበኛ አበበ። እንግዲህ መረጃዎቹን ከስር ከስር እንከታተል ነበር፣ ነገር ግን የክፍለ ጦር ዋና አዛዥ በዚህ ጉዳይ ላይ ሰፊ ማብራሪያ እንሰጥ ነበር የፈለግነው ስለሰጠን ማብራሪያ ክልብ እና አመሰግናለን። እግዚአብሔር ስልን በእኔ በኩል ሀሳቢ ጥያቄ ጨርሻለሁ። መልክትም ሳስተላልፈው ካለ ድል ንስትህ። እሺ አመሰግናለሁ። እኔ አጠቃላይ ለስማዳ ወረዳ ህዝብ እና የኳሳ በተለይም ውጊያው በተካሄደበት የኳሳ ቀጠና ላሉ ቀበሌዎች ለሻሹ እንዲሁም ለወርካዬ የኳሳ ሚካኤልና የኳሳ አቦ እንዲሁም አርቪት ቀበሌ ላይ ላሉ ህዝቦች ነው መልእክትም አስተላልፈው፣ ያው በዚህ ሂደት ውስጥ በበቆሏቸው ማሽላቸውም አጠቃላይም ደግሞ ንጹሐን ሁሉ አቅሶ ላይ ሄዷል። እነዚህ ጉዳት ለደረሰባቸው እንግዲህ ያው መጽናናትን ነው የምንመኘው። ላደረጉልን ድጋፍ ሁሉ ትልቅ ምስጋና አለን። አጠቃላይ በዙሪያው ላለ ለስቴም ለስማዳም ለሰሊሙ እጃም ህዝብም ጭምር በዚህ ጦርነት አራት ቀን ሙሉ ሲጨነቁ ነው የነበሩት። አጠቃላይ ለጓደኞቻችን በዙሪያው ላሉ እዝ አመራሮች እና ኮር አመራሮች ጭምር አጠቃላይ ለድርጅት አመራሮች ትልቅ ምስጋና ነው ያለን። ከዚያ ውጭ ለሚሊሻው አሁንም ለአድማ በታኙና ለፖሊሱ እና ለካድሬው በዚህ ቀጠና ላለ አሁንም እድል አላችሁ ነው፣ እድል አላችሁ ወገናችሁን ከማስጨረስ ከማስገደል በተለይም ሚሊሻዎች መንገድ መሪ በመሆን ለስድስት ሺ እና ለአምስት ሺ ብር ብለው ወገናቸውን በማስገደል እና የአብይ አህመድን አፍራሽ ሰራዊት እየመሩ ጋራና ተራራውን እየመሩ የሚያመጡትን ባንዳዎች ለአንዴና ለመጨረሻ መልእክት ነው እናስተላልፍላቸው። ይህ ከዚህ ድርጅታቸው ይቆጠቡ ወይም ደግሞ እንደ ጓደኞቻቸው መጥተው ከኛ ጋር ይቀላቀሉ ነው ይህ የማይሆን ከሆነ ግን ቀጣይ ብዙ በሚደረጉ እርምጃዎች ላይ ጉዳታቸውን ከመከናነብ ውጭ የሚያመጡት ለውጥ እንደሌለ ላስገነዝብ ነው የምወደው። አመሰግናለሁ። በትግራይ ተቃውሞ የገጠመው ህወት በአማራ ክልል መመሪያ ወጣም። በትግራይ ክልል ተቃውሞ የገጠመው ህወት በወራ በያዘው የአማራ ክልል ሰሜን ወሎ ዞን ራያ አለማጣ ወረዳ መመሪያዎችን እያወረደ መሆኑን ነዋሪዎቹ ተናገሩ። ህዋት ያስተላለፈው ጥብቅ መመሪያ ነው የሚሉት ምንጮቻችን፣ ከሰሞኑ በትግራይ ዋና ዋና ከተሞች ታጣቂዎች ከባድ ተቃውሞ የገጠመው ህወት ለአመራሮቹና ለአባላቱ ጥብቅ መመሪያ አስተላልፈል። ትናንት በአማራ ክልል ሰሜን ወሎ ዞን አለማጣ ከተማ አሉኝ ያላቸውን ደጋፊዎችና አባላት አስቸኳይ ስብሰባ የጠራው ህወት በርካታ አጀንዳዎችን አንስቶ ዝርዝር ተግባራትን ማውረዱን ምንጮቻችን ተናግረዋል። ህዋት በጠረው አስቸኳይ ስብሰባ ራያ ዓለማጣ 15 የቀበሌ አመራሮች መምራርና የወረዳ ካቢኔ እንዲሁም ሱፐርቫይዘርና አጠቃላይ ብዛት ያላቸው ደጋፊዎችን የሰበሰበ ሲሆን የተለያዩ ነጥቦችን አንስቶ እንዳወያየ ተሰብሳቢዎቹ ለጣና ቴሌቪዥን ገልጸዋል። ህዋት የአማራ ክልልን በወራ ይዞ የአማራ ተወላጆቹና የማንነት አስመላሽ ኮሚቴ አባላትን እያሳደደ የራሱን ደጋፊዎች ሰብስቦ መመሪያ ሲያወርድ በከተማው የብልጽግና ሰራዊት እያለ መሆኑንም ልብ ይላልም። ከብልጽግናው ሰራዊት በተጨማሪም የአማራ ፋኖም በቅርብ ርቀት በሚገኙም ቀበሌዎች በስፋት እየተንቀሳቀሰ መሆኑን አስተያየት ሰጪዎቹ ተናግረዋል። ሕወሓት በስብሰባው በቅድሚያ ያቀረበው የትምህርት ጉዳይ ሲሆን አጠቃላይ ያልተከፈቱ ትምህርት ቤቶች ይከፈቱም ሁሉም ተማሪዎች በትግርኛ ቋንቋ ብቻ እንዲማሩ ሲል ትእዛዝ አስተላልፏል። የተማሪ ወዳጆችን በየትምህርት ቤቱ ጠርተን ገንዘብ እንዲያዋጡ ማድረግ ቀዳሚ ስራችን ነው ሲል ለአስፈጻሚዎቹ ትእዛዝ አስተላልፏል። በሁለተኛ ደረጃ ያቀረበው አጀንዳ ደግሞ በአላማጣ ከተማ የሚገኙ ሁሉም የመንግስት ሰራተኞች የሕወሓት አባል መሆን አለባቸው ያስገባቸውም የሚል ሲሆን ሰራተኞቹ የዋት አባል የማይሆኑ ከሆነ ግን ከስራ እንዲታገዱ ሲል ትእዛዝ አስተላልፏል ሲሉ የመረጃ ምንጮቻችን ተናግረዋል። ለተሰብሳቢዎቹ ባወረደው ጥብቅ መመሪያ እኛ በምንሰጣችሁ መመሪያ ብቻ ትጓዝ አላችሁም፣ ውጊያ ከተጀመረ እዚህ ያለው ደሞዝ የሚከፈለው ማንኛውም አካል ለመዋጋት ዝግጁ መሆን አለበት በማለት ቀጣይ የጦርነት እቅዱን ፍንጭ ሰጥቷል። ደሞዝ የሚከፈላችሁ ሰራተኞች እያገዛችሁን አይደለም። እኛ ፊት ለፊት እየተጋፈጥን እናንተ ግን ቤት ተቀምጣችሁ ከወሬ በዘለለ በተግባር እያገዛችሁን አይደለም። ከዛሬ ጀምራችሁ ሁላችሁም እኩል ሳታፊ መሆን አለባችሁ ሲል ያሳሰበው የዋቱ ተወካይ ሆራ መሬት ጋር ያላችሁን ግንኙነት ሰምተናል። ካሁን በኋላ ከዚህ ካዲ ቡድን ጋር የምታደርጉትን ግንኙነት ከዚህ ሰዓት ጀምሮ አቁሙ። እነርሱ ከዚህ በኋላ በፍጹም የትግራይን መሬት አይረግጧትም ሲል ዛቻ በተቀላቀለበት ገለጻ ማሳሰቢያ ሰጥቶ ተገኝቷል። ህወሓት ደጋፊዎቹ ናቸው ብሎ የሰበሰባቸው በአማራ ክልል ሰሜን ወሎ ዞን አለማጣ ከተማ ኗሪ የሆኑም የትግራይ ተወላጆች ለዋት ምላሽ ሲሰጡም እኛ እንድናግዛችሁና ሰላማዊ ሰልፍ እንድናስተባብር ኮማንድ ፖስቱ መሰናክል ሆኖብናል። መጀመሪያ መከላከያውን አስወጡት፣ እኛም እንደፈለጋችሁት እንሰራለን። መከላከያውን ለቆ ካልወጣ ግን የምትሰጡንን ትእዛዝ በነጻነት መስራት አንችልም ብለዋል። ለዚህም የዋት ደጋፊዎች የዋት ተወካዮች ምላሽ ሲሰጡ ደግሞም የመከላከያ ጉዳይ ለእኛ ተውት ማለታቸውን ምንጮቻችን ገልጠዋል። በመጨረሻም ተሰብሳቢዎቹ ሁሉም አመራርና መንግስት ሰራተኛ በዋት መንገድ ይደራጅ በሚል የጋራ ሀሳብ ስምምነት ላይ ደርሰው ተለያይተዋል ሲሉም የመረጃ ምንጮቻችን ለጣና ቴሌቪዥን የዝግጅት ክፍል አድርሰውናል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ፣ ተመልካቾቻችን የጥቅምት 6 ቀን 2018 ዓ.ም ምረት የጣና ቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ ዜናችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።